ወቸ ጉድ ወቸ ጉድ እንግዲህ ነጻነት፣ ቪዲዮዋ በጠቅላላ ለጓደኞቿ ለዘመዶቿ ምናምን እያሰራጨች ትገኛለች፣ እየወጣ ይገኛል። አብረሽ እንግዲህ ልደቷን እያከበረላት ነበረ፣ ከላይ ደግሞ ኬክ እየቆረጸ እናንተ የጉታጀራ ልጆች በጠቅላላ ረ የኛው ጉድ ራሱ አለ። ጋሽ የኛው ጉድ ራሱ አለ እዚህ ጋር ማለት ነው። እንግዲህ ማታ በጥያቄ አፋጥጥሃለሁ። እዚህ ጋር ነበር ካይቼያለሁ፣ የምሬ ነው የምልህ። አሁን ስደውልለስ ስልክ አላነሳም። ስለዚህ ጥያቄ በጥያቄ የፖሊስ ጥያቄ ነው ማቀርብበት ማታ የምትነግረኝ ይሆናል። ሰምተሃላ? አዎ ውድ ቤተሰቦቼ እንግዲህ አሁን ወገብሽ ሸንቀጥ አድርጉ እያንዳንዳችሁ ማለት ነው። ሸንቀጥ በደንብ አደርጋችሁ ማሰር፣ ወተት ካለ ተልጅ ካለ አዘጋጁ። ምክንያቱም ይሄ ነገር ምክንያቱም ወደዛ ነው እየሄደ ያለው ማለት ነው። ለምን መሰላችሁ? እዚች ጋር ይሄ ቪዲዮ እንዴት ሊቀመጥ ቻለ? እስከ ዛሬ ድረስ ዩቱብ ላይ ተጭኗል፣ በብዙ ቦታ ቲክቶክ ሰፈርም ተጭኗል፣ በየቦታው እየተሰራጨ ይገኛል ማለት ነው። ስለዚህ ጉዳዩ ወደ ሌላ እያመራ ይገኛል። ሩታ ደግሞ ምንም አልሆነችም ብለሽ ነበረ። ስለዚህ የሆነ ነገር ሆናለች የምትሉ ልጆች አላችሁ። ሩታና ነፃነት ይተዋወቃሉ፣ እንዲ አተዋሽ አይደል ያላችሁ። ይሄ መዋሸት አልፈልግም። ትክክለኛ መረጃ የምፈልጉ ከሆነ ምንም አልሆነችም ማለት ነው። አሁንም ቢሆን የሚመጣው ነገር ደግሞ አምናችሁ ተቀበሉ። ምክንያቱም ምንም ማድረግ አይቻልም። እነሱ ወደውና ፈቅደው ለሚያደርጉትን ነገር ከማንም ጋር መከራከር አንችልም። እንግዲህ ያው አንዴ አበባ ሲሰጣት ተንበርክኮ ነበረ። የኔው ጉድ ራሷ የኛው ጉድ ራሷ አለላችሁላችኋለሁ ስለዚህ ማታ በጥያቄ ማፋጠጠ ይሆናል። አንተ ደግሞ አልፋታህም ተገባባል። አዎ እነ ኤፍሬም ነበሩ። ብዙዎቻቸው እዛ ውስጥ ሽር ጉድ እያሉ ነበረ። አቤል ነበረ፣ አቤል እንደውም እየጨፈረ ነበረ። ቀለበት ሳይሆን በነገራችን ላይ እንትን ነው የሰጣት። ልደት ነው ያከበሩላት ማለት ነው። እናንተ በየጊዜው የተመልካች ጨንጓራ ቁረጡ፣ ፍለጡ፣ ለጥ አድርጉ ተብላችኋል። ለማንኛውም እያንዳንዳችሁ አትናደዱ፣ አትበሳጩ ምንም አይነት ነገር የለም። እንግዲህ ያው ፍቅር ምስክርናት የተባለውም ደግሞ አንድ ሸሚዝ ለብሶ አብረሽ ከፍቅርም ጋር ቪዲዮ ሰርቷል፣ ከነፂም ጋር ቪዲዮ ሰርቷል። ስለዚህ በዛ ሰዓት ከሁለታቸውም ጋር ቪዲዮ ሰርተዋል አብረሽ አቤት አቤት አቤት አቤት! አሁን የኛው ጉድ ራሱ አይቼዋለሁ። በዚህ ቪዲዮ ውስጥ የምሬ ነው የምላችሁ። የእኛ ቤት ማለት አንተ ፈልፈላ ምን ትሰራለህ ነበር? ምን እየሰራህ ነበረ? የምሬ ነው። ምን እየሰራህ ነበረ? አሁን እያንዳንዱ ነገር እንድትነግረኝ። እኔ ምንም አላውቅም። ማውቀው ታሪክ የለም። እውነትህን ነው፣ እውነትህን ነው። እና ለማንኛውም ውድ ቤተሰቦች፣ አሁን የለፍላፊ ስለሆንኩ ቢደበቅብኝም ምንም ችግር የለውም። አዎ ይደበቃል፣ አንዳንዴ ማለት ነው ካል ካልተደበቀ መላ የለም እና እንግዲህ ማታ ያበደ ቪዲዮ በሩታዬ ቤት ይለቀቃል። እሺ፣ በሩታዬ ቤት ያበደ የደመቀ ሽር ያለ ሽብርቅ ያለ ይለቀቅላችኋል። እንግዲህ እሳት ጎርሳ ትመጣበታለች ሩታዬ፣ አብርሽ የምትሰጠው መልስ ይኖራል፣ እዛ ጋ የሚለቀቅ ይሆናል። ቀጥሎ እያለ እያለ ይቀጥላል ማለት ነው። ምንም ማድረግ አንችልም። እናንተ ደግሞ ታጥቃችሁ፣ ወገባችሁ ስር አድርጋችሁ፣ ጠንከራችሁ፣ ጎበዛችሁ፣ የፍቅር ደጋፊዎችም የአብርሽና የሩታ ደጋፊ፣ የነጻነት ደጋፊ ይበሉና ጸጉራቸው ያብቀሉ፣ ጸጉራቸው ነጭ እንዲያበቅል ተዘጋጁ ማለት ነው ነጭ የእውነቴ ነው የምላት፣ ነጭ። እንደዚህ እንዴት ልበላችሁ? ምክንያቱም ፍቅር መስካሪ እስከሆነች ድረስ ትመጣለች። ያው እኔ ምን እንደምትመሰክር አላውቅም። አብረሽም ደግሞ አው ነበርን በማለት ሩታዬም ደግሞ ምን ስለሆንክ እኔን እየው አሻኛለሁ፣ ለምን እንደዚህ ያደረክ። በቃ ለማንኛውም ተዘጋጅታችሁ ጠብቁ፣ እናንተ ማለት ነው። እኛ በየጊዜው እናንተ ለምንድን ነው የማነቁት? አንዳንድ ልጆች ማለት ነው፣ እዚህ ጋር መንቃት አለባችሁ። ለምን ሩታ ደና ናት ስትባለው ደና አይደለችም፣ ለምንድን ነው እንትን የተባለው? እንዴ ገና ከዚህ ባላ የበለጠ ቪዲዮ ይመጣላችኋል ከዚህ ከዚህ የባሰው ማለት ነው ቪዲዮ ስላችሁ እነሱ የሚሰሩትን ቪዲዮ ከዚህ በኋላ የተዘጋጀና የተቀመመ መቼም ተረጋግቶ ትንሽ ቀዝቀዝ ብሎ ነበረ። እሱን ለማስነሳት ነው መሰለኝ እና ጠብቆ እንጂ ሌላ ነገር የለውም። ግን አታልቅሱ አንዳችሁ፣ አታልቅሱ አንዳችሁ ሳታልቅሱ በስርአት ቪዲዮ ስሩ። በስርአት በቃ ስርአት ባለው መንገድ ቪዲዮ ብትሰሩ ደስ ይለናል። እኛ እንደዚህ ማልቀስ ማለቃቀስ ምናምን። ሩታን ማታ አላለቀሰችም ብቻ እየተናደረች ነበር ምናምን እንደዛ ነበርና እሷ ደግሞ ተነጋግረው ይፈታሉ። ቀስ እያሉ ሁሉንም ነገር ሲያልቅ ማታ አብርሽ ላይ በደንብ ከተረዳችት ከሆነ አስራ ስድስት ሳምንት እየደረሰ ነው ብሎ ነበረ፣ እና እናንተ በደንብ አድርጋችሁ መንቃት የሆነ የሰው ውስጥ ምስጢር መብላት አለባችሁ። ሰው እኮ በንግግር መረዳት ይቻላል። በማየት የሆነ ታምኔል ራሱ ብዙ ነገር አለ። አሁን ታምኔል በደንብ ለየትኛውም ሰው እንዲህ ጃሂል በሆነ ራሱ ሆነ ይነቃለሁ። ታምኔል ለብዙ ሰው ያስነቃዋል። በተኛበት እንዲነቃ ያደርገዋል ማለት ነው እና ኮ ቪዲዮ ሳይሆን ታምኔሉ ነው የሚታየው እዛ፣ ያንን የተጠቀሙትን ታምኔል ቪዲዮ ላይ ያለው የሚባል ነገር አለ። አዎ እንደዛ አድርጎ ነፃነትም ደግሞ ከዚህ በኋላ አንሰድብሽም ትተንሻል ማለት ነው። አይ ነፃነት፣ ይሄ ቪዲዮ ማስቀመጥሽ፣ እኔ አላስቀምጥም ነበረ እኔ የመጀመሪያ የድሮ ያለፈ ታሪኬ እንዲቀሰቀስብኝ ስለማልፈልግ አላስቀምጥም ነበረ። ግን አንቺ አስቀምጠሻል። ልብሽ ድንጋይ ነው ማለት ይቻላል። የምሬ ነው። ምንም አይገባውም ማለት ነው። ቢገባው ኖሮ የሆነ ህመም የሆነ ሀዘን ቢሰማሽ ኖሮ ትደልች ው ነበረ ግን እስከ ዛሬ ያስቀምጠሽዋል። ግን ያበደ ያበደ ቪዲዮ ነው እያወጡ ያሉት። አቤት አብርሽ አብርሽ አብርሽ እድሜ ስንት ነበር? አብርሽ አስራ አምስት ወይስ አስራ አራት ጋይስ አስራ አምስት ወይስ አስራ አራት ውፍረት የለህ ቁመት አልነበረህ። እንዴት ሆነ ነው? እኔ ያኔ ያለ አቅም እንዴት እንዳፈቀረ ራሱ። ጋሽዬ የት ነበረ ይሄ ስታደርግ? አባዬስ የት ነበረች? የት በሄዱበት ነው አንተ ጉድ ውስጥ የገባሁ ማለት ነው። በዛ ላይ የፍሬም አለ እንትና ብቻ አሉ፣ የእኛ ጉዶችም አሉ። ጋይስ የእኛ ጉዶች የኔ የራሴ ጉድ የራሴ የቤቴ ጉድ አለ እና ምንም ማድረግ አይቻልም። ግን ምንም መነቅም የትላንትናው ሰርግ ቪዲዮ ራሱ፣ የትላንትና የእሑድ ሰርግ ቪዲዮ ራሱ ስጡን ስንል አልተቀረጸም። ደግሞ እኮ በጣም ብዙ ሰርግ ነበር። እናንተ ነገር ሄ አቤት! የእናንተስ ነገር እና ለማንኛውም ውድ ቤተሰቦቼ እነሱ በሰሩት ነገር መጀመሪያ የተለጠፈው እንትን የለም፣ ታምኔሉ በደንብ በተመልከቱት እንጂ ምንም አይነት ነገር የለም። ሰው እኮ እስከ ዛሬ ድረስ እንደዚህ ጸጥ ብሎ መቶ ዛሬ ላይ መልስ አይሰጥም ወይም ደግሞ አይናገርም። አብርሽ የራሱ ህይወት ሲመራ ወይም አረገዝኩ ስትል ሚስቱ ማንም መቶ አይናገርም ነበረ። ነገር ግን ነጻነት ተናግራለች። ስለዚህ እናንተ ደግሞ መንቃት አለባችሁ ማለት ሲሆን እኔ አልሳደብም፣ ተሰድቤ አላቅም። ግን እስከ ዛሬ የት ነበርሽ የሚለው ነው። እሱ ደግሞ አብርሽን እጠይቃለሁ፣ እጠብቃለሁ። እስከ ማታ አብርሽ ምን እንደምት የምትል ጉዳችን እናያለን ጉዳችን እናያለን የቡታጀራ ጉዳይ አያልቅም ማለቂያ የለውም እንደ ማለቂያ አሁን ቀጣይ ነው እኛ ምን እንደሚመጣብንም ለታሪክ ይቀመጥ ለታሪክ ይቀመጥ የምሬ ነው ምላችሁ የናንተ በዚህ በከሌ ጊዜ ይሄ ነበረ በማ ጊዜ ነው በአብይ አህመድ ጊዜ አሁ አምስት ዓመት ካገለገለ በኋላ ይሄ የነበረ ቡታጀራ ውስጥ ተብለው ታሪክ ነው የሚቀመጠው የምሬ ለታሪክ ለታሪክ አስቀምጦልኝ። ሰምታችኋል። ስልካችሁ ካልተደለተ ወይም ደግሞ ካልተበላሸ በማይበላሽ ስልክ ወይም ሜሞሪ ላይ ጭናቸው ለታሪክ ይቀመጥ ብላቸው አስቀምጡት። በዚህ ጊዜ እንደዚህ እንደዚህ ነበረ። በዛ ላይ ደግሞ ኑሮ ውድነት ነበረ፣ እኛ አረብ ሀገር ስንንከራተት ነበረ፣ ጨንጓራችን በእነሱ ምክንያት ሲቃጠል ነበረ ብላችሁ እንደዛ ብላቸው አስቀምጡ። ግን እንትን አዘጋጁ። ለማንኛውም ወተት ምናምን የምጠጡ ወይም ደግሞ ተልጅኒ እንደሆነ ተልጅ አዘጋጅቻለሁ እንትን ላይ ፍሪጅ ላይ ማለት ነው። በቃ አልቃጠልም ባይዘወይ በቃ ታኩ ተኩኩ ተኩ እንዴ፣ አልኩት አልኩት አልኩት አልኩት። በቃ እኔ ዝግን እናለኝ ስልችት አለኝ ስለዚህ መቻል የሚባል ነገር አለ። ሩታዬ ደግሞ ምንም ምንም ምንም በቃ በሚሰራው ነገር እናንተ የሆነ ነገር ሆነች፣ የሆነ ነገር ደረሰባት፣ እንዲህ ተደረገች እንዴ እናንተ፣ እናንተ ተሰራው ነው የምታዩት። የኔ እናቶች እናንተ የምታዩት ሌላ ነው። ወይ እዛ የሚደረገው ሌላ ነው። እስክቱ ዝም በሉ ዝም በቃ ዝም ብሎ ማየት። እኔ የሚያለቃቅሱ ሰዎች ከመጡ አላይም ቪዲዮ ወይም ቆርጬ ብቻ ወጣለሁ ማለት ነው። ሰላም ሁኑልኝ።